አሰላሙ ዓለይኩም ወረህመቱላ በረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናቸው ከኔ ጋር አልሐምዱሊላሂ ረብል ዓለሚን። ሰሞኑን የመጣ አንድ ጅው ጅው ግርግር ነገር አለ ማለት ነው። በነገራችን ላይ አንዳንድ ሰው ትንሽ የሆነ ጥፋቱ ሲነገረው ይሄ ነገር ጥሩ አይደለም፣ ይሄ ነገር እኮ ስርዓት አልበኝነት ነው ሲባል በጣም የሚከፋው ሰው አለ። ለምን በዚህ አጋጣሚ አንዳንዴ እኮ የሰው ምክር ጥሩ ነው። በተለይ ስልምና ላይ አልሐምድላ ዲናችን ህግጋት አለው ይሆናል ይቅርታና በዚህ አጋጣሚ ምንላቸው ፈልጌ ነው። ይኸው እንግዲህ እንደምታዩት ሟዝ ወንድማችን ድሮ ላይ በጣም ጥሩ ልጅ ነበር። በነገራችን ላይ ነው የመጀመሪያ ሳቀው ፊዳከ ፊዳክ የሚል ነሽዳ አውጥተው ያው ከጓደኞቹ ጋር እንትን ይል ነበር፣ እና አላህ ሂዳያ ይስጠን፣ አላህ ይጠብቀን። ከጊዜ በኋላ ሙአዝ በጣም ተበላሽተዋል። ምሬ ነው የምለው፣ ለምን እንደሆነ አላውቅም። እንደዛ የምላችሁ ለምን መሰላችሁ? በጣም ብዙ ሰው ዘንድ ተወዳጅነት አግኝተዋል። በቃ ብቻ ተሰሚነት አግኝተዋል እና እንደውም የሆነ ጊዜ በጣም ብዙ ሳንቲም ሲጠይቅ ነበር እርዳታ ለነሽዳ ማለት ነው። እና በዛ ብዙ ሰው ለምን ነው ይሄ ነገር እኮ ስህተት ነው ምናምን ብሎ እያለው ነበር እና እሱም አልሰማም በጣም እንትን እያለ ነበር እና እስኪ አብረን ቪዲዮ እንመልከት። ባረክላው ፊኩ ምን አይነት ስርዓት አልባነት ነው? ምን አይነት ቆሻሻ እናት! ምን አይነት እናት ብትወልዳችሁ ነው እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ። ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ! ምን አይነት ተርቢያ! ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነቢዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነቢይን የምንከተል ሰዎች ነን ነው የምትሉት? እናንተ አሁን ሙስሊሞች ነን ልትሉ ነው? እስልምናን ነው የምንወክለው ልትሉ ነው? አደብ ይዛችሁ። ምን አይነት ፋብሪካ ነው የሚያመርታችሁ እናንተን? በፋብሪካ ነው የምትመረቱት? እንደ ሰው እንደ ሮቦት እየተገጣጠማችሁ የምትፈበረኩ አይነት ሰዎች ካልሆናችሁ በስተቀር እንደዚህ ቆሻሻ የሆነ መርዝ የሆነ ላ ሐውለ ወላ ቁወተ ኢላ ቢላህ አል ዐሊይ አል ዐዚም። ኢዩት ደርሶ ኢዩት ደርሶባችሁ ኢዩት ሌላ ምንም ማለት ነው። በነገራችን ላይ ሙአዝ እንደዚህ የሚፈጠፈጠው ያው በሀጅ ውመር ሞፍቲ ሞት አንዳንድ አላዋቂነት ይሆናላል ደግሞት ምናምን ባሉት ጉዳይ ነው እንደዚህ የሚሆነው ማለት ነው። በነገራችን ላይ ሙዓዝ በስርዓት አልበኝነት እኮ አንተ ትብሳለህ ማለት ነው። ለምን ሐቅን እውነትን እያወቀ እዚህ የሚያጠፋ እንደሱ አልታየም። ይህ ጋ ምን አይነት ፋብሪካን የሚያመርታችሁ ምን አይነት ምን አይነት ምን አይነት በነገራችን ላይ ሞኝ ሲመክሮት እየቀኑበት ይመስለዋል። አሁን ሙዓዝ ልክ ሰው ዘንድ እንትን በተባለ ቁጥር የሆነ ሰዎች ለሱ በአጨበጨበ ቁጥር ትክክል የሰራው ይመስለዋል። እና የእርግማን ሁላ እየተራገመ ነው። ወልዳችሁ እዩት፣ ይድረስባችሁ፣ ምናምናምን እያለ ነው። እና ይሄ ቀላል ነው። በነገራችን ላይ የሰው ልጅ አያጠፋም ማለት አይደለም፣ ያጠፋል፣ ግን ከጥፋቱ ይማራል፣ ከጥፋቱ ይማራል። አሁን እሱ እየሰራ ያለው ዛሬ ላይ በጣም ቆንጃጅቶች፣ በጣም ጎበዞች እንዴት እንደሚጨፍሩ በሱ ነው። አይታችኋቸዋል። በጣም ብዙዎች ለምሳሌ ምሬን ምላችሁ በጣም የሚያስፈራ እና፣ ይሄ ይሄ ራሱ ምን ትለዋለህ ወይም ምን ይለዋል የምራ። ድሮስለትን ምን አስጨነቀኝ። በነገራችን ላይ ቢዶ እኮ ይመለከታል፣ ሙአዝ ማለት ነው። በደንብ ነው እና ግን የሆነ ብቻ ተወዳጅነት አግኝቻለሁ በማለት እንደውም ታስታውስ፣ እንደው አንድ አመት ያገባ አመት ብዙ ላይ ኮሜንት ነው የማይቸ ነበር እና ሙአዝ እውነትህን ነው አገብተሃል። የሆነ ብዙ ሰዎች ያው እንደዚህ ውጫዊ ገጽታውን ሲያው ጥሩ መስሏቸው እንግዲህ እሱን የፈለጉ ሰዎች አሉ። መሰለኛ ላኩል እንደዛ ሳይሆን አንተ ይህን ያክል ካስከፋ ካስቀየመህ አንተ የምትሰራቸው የሙዚቃ መሳሪያዎች ነሽዳ ብለህ የምታቀርባቸው ዜማዎች ምኖች በጣም ብዙ እህቶችን እየጣለ ነው፣ ሂጃባቸውን እያስወለቀ ነው፣ አለባበሳቸውን አላሳመረም። ብዙ ነገሮች። በነገራችን ላይ እስኪ አንድ ቪዲዮ እንመልከት። የምርህን ብለው እንደምታዩት ነው። በነገራችን ላይ ነሽዳ አድርጋበታለች፣ በነሽዳ ነው እንደዚህ እየጨፈረች ያለችው። ብቻ ማንኛውም ነሽዳ ይሆን እንግዲህ ይሄ ያንተ ተቀታይ የምትባሏ ናት። በዚህ አጋጣሚ በነገራችን ላይ ይችለች በጣም ትሳደቢ ናት። ይምር ስድወርን የፈረዋለሁ የሚገርመው ማለቴ ለምን እንደሆን ታውቃላችሁ? እህቷም ስላለ እህቴን አደራ፣ ወንድሟ የሚለሃት ተከባከባት እህቴ ለእናቷ ትክክል ነው ትላላችሁ? በጣም ስህተት ነው። ምሬ ነው የምለው። እና ሙአዝ አሁን በቃ ማለት እንደነዚህ አይነት እህቶችን እናንተን ነው የሚሰሙ። ይሄ ነገር ስህተት ነው፣ ይሄ ነገር እንደዚህ ነው ብትሏቸው ምን ያህል ጥሩ ነበርና እንግዲህ እንደምታየት የጆሮዋ ጌጥ እራሱ እንዲታይላት እንግዲህ ተሰማምራ ጌጣጌጥ ተኳኩላ ምናመጣ ይኸው ትጨፍራለች። የምር ሴትነቷን ያበላሻል። በነገራችን ላይ ሴትነቷ ይዋረዳል፣ እሷነቷ ትበላሻለ ብዙ ችግሮች ይፈጠራልና ለዚህ ለዚህ ምን ያስፈልጋል? ሀያ አይናፋርነት ማለት ነው። እና ማለት ለተራገመው ነገር ነው ደርሶባችሁ እዩት ምናምን እንደዚህ በዚህ በዚህ በዚህ ምናምን በቃ ሰው ሳያቅ ያጠፋል። ለምሳሌ በነገራችን ላይ አሁን ይሄ ሰውዬ ሳይቶበት ሞተ፣ እንደዚህ ብለው ያሉት ያለ እውቀት ነው በቃ፣ እንጂ ይሄ ነገር ስህተት እንደሆነ ሲያውቁ እንትን ይላሉ። ለምሳሌ ኔ ብዙ ቶች እንደዚህ ማውቃቸው ከሆነ እንደዚህ አይነት ነገር ከተናገረ ይሄ እንደዚህ እኮ አይባልም ስላቸው ነው እንዴ፣ ምናም በቃ፣ ያኔ ማለት አላህ እኮ አዛኝ ነው፣ ማህሪ ነው። አላህ የሚያጠፉትን ሳይሆን ተመላሾችን ይወዳል ተውበት የሚያደርጉትን ባጎቁ ሰዓት የሚተዉትን ይወዳል። አልሐምዱሊላሂ ረቢል ዓለሚን። እና አሁን መዋዝ እንዲህ አድርጎ የሚንጨረጨር ለሰው የዋዝኖላቸው ሳይሆን እሱ የሚሰራት ስራ ስለተነካችበትና የሱ የእሱ መሰሎች እንትን ስላሉበት ነው እንጂ እውነት አይታችሁ ተሆነ የምሬን እምላችሁ። እንዲሁም አንድ ነገር ተመልክቻለሁ። እስኪ አብረን እንመልከት። የምሬ ነው፣ በጣም ነው የሚያስፈራ። ይህ ትሄ ደግሞ የሀጂ ኡመር ሞፍቴ የቀብር ሽኝት ነው እና እዚህ ሽኝት ላይ እህቶች ምን ያደረጋሉ አያችሁ እኔ የተኙበት ይሆን ቀብሩ ይሆን አላቅም ብቻ እየዳበሱት ነው። ተበሩክ ተበሩክ እያደረጉ ነው ይሆን ልመና ሀጃቸውን ነገር እንደዛ ነገር እየተደረገ ሰውየው ሙቶ ማንሳት መነሳት አልሆነለት ብሎ ሞተ። እንግዲህ ሰዎች ሊቀብሩት ወደ ቀብር እየወሰዱት፣ እንደዚህ አይነት ድርጊት ማድረግ በጣም ከባድ ነው። በነገራችን ላይ ኢስላም፣ ትክክለኛ ሙስሊም ስትሆኑ ማንን ማወቅ፣ ማንን መፍራት፣ ማንን ማክበር እና ለማን መስገድ እንዳለባችሁ በደንብ ታውቃላችሁ። አለበለዛ የምሬ ነው የምላችሁ የሆነ ጭቃ ውስጥ መንጨ መላለቅ ነው የሚሆነው ሌላ ምንም አይሆነውና እንደዚህ አይነት ነገሮችን ብታስተዋቸው እህቶች ሚዲያ ላይ ከመዝለል ከመጨፈር በማይረባ ነሺዳ ሰውን ከመሳደብ ለምሳሌ ይሄ ወሃቢያ ይሄ እንደዚህ ይሄ እንደዚህ እያሉ ከመጃጃል የምር መታቀብ እኔ ጥሩ ነው ብዬ አስባለሁ። እና የምሬን፣ አላህን ልትፈሩ ይገባል። ሙአዝም አላህን ልትፈራ ይገባል። ሰዎችን እንደዚህ አይነት ስራ ሲሰሩ ተው ማለት ሲገባ እንደውም የርግ ማን ማለት እኔ እንትኑ ላይ እንደውም አይቸው ቴክስቱ ላይ ማለት ነው ምን ይላል? ወልዳችሁ መሀን ያርጋችሁ ምናምን ብቻ የስድብ ናዳ ጽሁፍ ላይ አይቸዋለሁ። እና ይሄ ስህተት ነው። አንተ ስላልክ እነዛ ሰዎች ይሆናሉ ማለት አይደለም። አንተ ስላላልክ ደግሞ እንደዚህ አይነት ነገር አይደርስባቸውም ማለት አይደለም። ብቻ ማንኛውም ውስታቶች እኮ አወገዙ። እንደዚህ አይባልም፣ ሰዎች አደብ አድርጉ፣ ስርዓት ያዙ ብለው እንደውም ባለፈ ቪዲዮ ላይ ሰርቸበታለሁና ተናግረዋል በቃ ማለት ሰው እንደውም የሚገርመው ባሳችሁ ማለት ነው። እና አሁን መዋዝ እንደውም አሁን ላይ ያመጣውት የሙዚቃ መሳሪያዎች ነገሮች በጣም ከኢስላም የሚያወጡ እና እንደውም እኮ የሆነ ጊዜ አንድ ሰው ደግሞ እስልም በእስልምና ሙዚቃ ይፈቀዳል ብሎ በጣም እንትኑ እያለ ነበር እና ግን አልሐምዱሊላሂ ረቢል ዓለሚን ትልልቅ የእውቀት ባለቤቶች አስወገዙት። እሱንም ደግሞ ከስራው ራሱ አባረሩት እስከ ማባረር አድርሰውታል። አንዳንድ ነገሮችም ጥያቄ ሲያደርጉለት ነበር እና ምንላችሁ ፈልጌ ነው፣ ተጠንቀቁ። በቃ ሴቶች እንሻላህ። ቪዲዮን ከወደዳችሁት ላይክ ሸር አድርጎ እንሻላህ። ማረክላፊኩም። ትዕዛዝ ማዘዝ ከፈለጋችሁ በ0922 86 1893 ብትደውሉ ታገኙኛላችሁ። ያው እንግዲህ ለሴት ልጅ የሚያስፈልጋት ምንድን ነው ሐያዋ አደቧ ነው፣ ስርዓቷ ነው። እህታችን ይህንን ቪዲዮን የምታየው ከሆነ የምሬን እምልሽ ይህ ነገር አይጠቅምሽም። ብዙ ቪዲዮዎች አሉሽ፣ ብዙ ቦታ ላይ አንዳንድ ነገሮችን የመለከታለሁ እና ማለት እንዲህ አይነቱን ሰው መምከር የሆነው ድንጋይ ላይ ውሃ እንደማፍሰስ ነው። እሻ ይሉም እንደውም እናንተን ሌላ ነገር እንደማድረግ ነው የሚደርሱ ግን ቢታቀቡ። አሁን ይሄ ሰውነቷ በደንብ ይታያል፣ ስትጨፍር ደግሞ በደንብ አይታችሁት ከሆነ ሙሉውን ቪዲዮ ብታዩት በደንብ ያሳያል። ይሄ ነገር ስህተት ነው። ታቅቢ እህታችን። አላህ ሱብሃነሁ ወተዓላ ይጠብቅሽ፣ ዱኒያ ሄራሽን ያሳምርልሽ። በእንደዚህ አይነት ነገር በጭፈራ ደግሞ የመጣ ፎሎወር ወይም ደግሞ ላይክ ቪዲዮ ሰብስክራይብ ምንም አይጠቅምም። እንደገና ደግሞ ብዙ ጊዜ እንደውም ይችልች በነገራችን ላይ ኔ ሳያት በአካል እንዲህ አንዳንዴ አንዳንድ ቦታዎች ላይቭ ሳት ገባ ስትቀር ብቻ እንደዚህ ሚዲያ ላይ እንትን ሳትን ስትቀር በጣም በጣም እንደምትታመምና በጣም ጠፈሽ እንደምትሆን ነው የተናገረች። አያችሁ፣ መጥፎ ነገር ሱስ ይሆናል። በነገራችን ላይ ጥሩ ነገርም ሱስ እንደሚሆን ሁሉ መጥፎ ነገር ሱስ ይሆናል እና ያ ነገር ሱስ ሆነባት። ዩት የዚህን ያክል ነው እና ከባድ ነው። ባረከላሁ ፊኩም፣ አላህ ይጠብቃችሁ። ሰላሙ አሌይኩም ወረህመቱላ